ትልቁ ቦርሳ በጀርባ የሚታዘለው እና ከኋላ ኬስ የሚቀመጠው ቦርሳ እያንዳንዳቸው የተለያዩ ፍቺዎች አላቸው። ሁለተኛ ደግሞ የአንገት የወርቅ ሀብል ወይንም አርቲፊሻል ሀብል በሌሊት በምናየው ራዕይ ላይ ምን ሊያስተላልፍልን ነው? አርቲፊሻል ወርቅና ትክክለኛ ወርቅ የራሳቸው የሆኑ ፍቺ አላቸው። ሰላም ጤና ይስጥልን፣ የባሮክ ሚዲያ ተከታዮች። በዚህ ቪዲዮ ላይ መጽሐፍ ቅዱስን መሰረት በማድረግ በሌሊት ስለምናያቸው ሕልሞች ፍንጭ ሊሆኑ የሚችሉ ሀሳቦችን አንስቼ አወራለሁ። በዚህ ቪዲዮ ከተጠቀማችሁ ቪዲዮ ላይክ እና ሰብስክራይብ በማድረግ ለሌሎች እንዲደርስ ሼር እንድታደርጉ አሳስባችኋል በሕልም ቦርሳ ማየት ምን ማለት ነው? ስለ ቦርሳ ስናነሳ የተለያዩ ቦርሳዎች አሉ። የኪስ ቦርሳ፣ ትልቅ የልብስ ቦርሳ፣ ከጀርባ የምንይዘው ትንሹ ቦርሳ። እነዚህን ስንመለከት እንደየአውዱ ፍቺዎች ይለያያሉ። ቦርሳ ስናይ ወደ ሌላ ቦታ ወይም ወደ ሌላ ስፍራ ለመሄድ መዘጋጀትን ያመለክታል። ካለፈው ህይወታችን ተነስተን ወደ ቀጣይ ጉዞ መሸጋገርን ያሳያል። ሌላ ምዕራፍ እንዳለ ወደ ሌላ ስፍራ እንደምትሻገር እና አገልጋይ ከሆን ወይም መንፈሳዊ ከሆን ሌላ መንፈሳዊ ክልል እግዚአብሔር እንዳዘጋጀልህ ወይንም ደግሞ ሌላ የህይወት ምዕራፍ፣ ሌላ ሀገር፣ ሌላ ከተማ እግዚአብሔር እንዳዘጋጀልህ ፍንጭ የሚሰጥ ነው። አንድ ሰው ከአንድ ሀገር ወደ ሌላ ሀገር ሲሸጋገር በቦርሳ መያዝ ያለበትን ጫማና ልብስ የመሳሰሉትን ይዞ እንደሚሄድ ሁሉ በህልም ቦርሳ ማየት ደግሞ ወደ ሌላ ምዕራፍ መግባትህን ያሳያል። እግዚአብሔር እንዲህ አይነት ህልም ሲያሳይህ በህይወት አስተምሮ አሳልፎ ለቀጣይ ጉዞ ኃላፊነት እየሰጠ ነው ማለት ነው። የጀርባ ቦርሳ ደግሞ ስንመለከት ወይም በጀርባችን ቦርሳ ይዘን ካየን የተገደበን የጊዜ ሂደት ወይም አጭር ጊዜን ያሳያል። ባለኝ አጭር ጊዜ ምን ሊያዝ፣ ምን ላድርግ፣ ምን ላዘጋጅ ማለትን ፍንጭ ይሰጣል። ይህን ስናይ ልባችንን ሰፊ ማድረግ አለብን። ብዙ ጊዜ በጀርባችን ቦርሳ ይዘን መኪናው ስንገባ በመንገድ በአስፓልት ስንሄድ ወይንም በማይመችም በሚመችም መንገድ ላይ ስንወጣ ልንመለከት እንችላለን። ይህን ማለት አጭር የሆነ የህይወት ጉዞ ያሳያል። የተገደበን ጊዜን ወይንም አጭር ጊዜን ያመለክታል። አሁን ይህንን የጀርባ ቦርሳ ከተመለከት ማድረግ ያለብህ በዚህ በተገደበ ጊዜ በአጭር ጊዜ ምን ምንላድርግ ምን ማድረግ አለብኝ ብለ መወሰንና መንቀሳቀስ እንዳለብህ ፍንጭ ይሰጣል ይህንን ህልም ካየ ልብህን ማስፋትና መዘጋጀት አለብህ ቦርሳ ሲጠፋ ማየት ደግሞ የጥንቃቄ መልእክት ነው ብዙዎቻችን የዋሌት ቦርሳ ከእጆቻችን ሲጠፋ ከኪስ ሲወድቅ ሲሰረቅ እንመለከታለን ይህንን ማለት ደግሞ ኢሚዲየትሊ እንዲህ አይነት ህልም ካየ የጥንቃቄ መልእክት ስለሆነ ወዲያው መጸለይና ያለብህን ህይወት ያለብህን ስፍራ ያለብህን ስራ ቦታ ያሉ ሰዎችን ማጤንና መመልከት ያስፈልጋል። ይህም ማለት ደግሞ ቀድሞ የታጠቅነው የሰበሰብነው የሰበሰብ ነው ስንቅ እንደሚጠፋ የሚያሳይ ስለሆነ ቶሎ በህይወት ላይ መግባት የሌለበትን ሰው ወይንም ያለህበትን ቦታ አይተህ እንድትጠነቀቅ ያመለክታል። በዮሐንስ ራዕይ ምዕራፍ ሦስት ቁጥር እንዲላ ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ ይላል። አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበሮች አክሊልህን እንዳይነጥቁ ያለህን አጥብቀህ ያዝ ብሎ ይናገራል። በሁለተኛ ደረጃ ደግሞ በህልም የአንገት ሀብል ወይም ጌጣጌጥ ሲጠፋ ሲሰረቅ ማየት ማየት እና አርቲፊሻል ጌጣጌጥ ማየት ምንድን ነው የሚለውን እናያለን። በተለይም በህልም እንደ ወርቅ አይነት ጌጣጌጥ እና ብራስሌት ማየት በየትኛውም ቦታ ትልቅ ዋጋ እንዳለና የማይለዋወጥ የከበረ ማንነት እንደሆነና ማጣት የማንፈልጋቸው ነገሮች በእኛ ዘንድ በህይወታችን በእጆቻችን ላይ እንዳሉ የሚያመላክት ነው። ትክክለኛ የወርቅ ሀብል ካየንና አርቲፊሻል የወርቅ ሀብል ካየን ሁለቱን በተመሳሳይ መልኩ መፍታት አንችልም። ሁለቱን ከፈጣን እግዚአብሔር በህልም ሊገልጥልንና ሊናገረን ያለውን ያንን መልእክት ልንተላለፍ እንችላለን። ኦሪጂናል የወርቅ ሀብል ካየህ ምን እያለ ነው? ወይንም አርቲፊሻል ካየህ ምን ብሎ እግዚአብሔር እየተናገረ ነው? ጌጣጌጥና ብራስሌት ማየት በየትኛውም ቦታ ትልቅ ዋጋ እንዳለና የማይለዋወጥ የከበረ ማንነት እንደሆነ እና እንደሆነ ማጣት የማንፈልጋቸው ነገሮች በህይወታችን በእጆቻችን ላይ እንዳሉ የሚያመላክት ነው። ለምሳሌ ስለ ልጅ ሊሆን ይችላል፣ ስለ ትዳር፣ ስለ ስራ ወይንም እግዚአብሔር ዘንድ ስለተቀበልከው የጸጋ ስጦታና መልካም ነገሮች እኛ ዘንድ ያሉ ነገር ግን ልናጣቸው የማንፈልጋቸው ነገሮች በእጆቻችን ላይ እንዳሉ የሚያመላክት ነው። በአንገት ላይ የሚደረጉ ሀብሎች በሰዎች ዘንድ እንዲገለጥና እንዲታይ የምንፈልገው ውድ ነገሮቻችንን ያመላክታል። አርቲፊሻል ጌጣጌጥ ብራስሌት ካየን ሰዎች በሚያዩን ጊዜ ለነገሮች ዋጋ አለመስጠታችን እና ሰዎች ስለኛ የሚያስቡት ቦታ ቦታ አለመስጠትን ፍንጭ የሚሰጥ ህልም ነው። ወርቅ ሲወድቅ ሲጠፋ ካየ! ትልቅ ቦታ የሰጠኸው የከበረው ነገር አደጋ ላይ እንዳለ የሚያሳይ ነው። ለምሳሌ ለአንተ ውድ ነገር ምንድን ነው? ስራህ ሊሆን ይችላል። አገልግሎት ሊሆን ይችላል። እጮኛ ወይ ትዳር ሊሆን ይችላል። ወይ ልጁ ሊሆን ይችላል። ወይንም የአገልግሎት ጸጋ፣ ወይ ራዕይ ሊሆን ይችላል። ለአንተ ውድና ጌጥህ ምንድን ነው? እንዳታጣ ወይም ከእጅ እንዳይወጣ የምትፈልገው የምትተጋለጥ ዋጋ የምትሰጠው ነገር ምንድን ነው? በዚህ ሰዓት ወርቅ ከእጅ ላይ በሕልም ሲወድቅ ካየ ቶሎ መንቃትና ቶሎ መንቃትና ማስጠበቅና መጠበቅ ያለብህ ነገር እንዳለ ፍንጭ የሚሰጥ የሚያመለክት ሕልም ነው። በዚህ ሰዓት መጸለይና ያለህን መልካም ነገር ሁሉ ለማስጠበቅ ህይወትን እንድትመለከት ያመለክታል። በምሳሌ ምራፍ 3 ቁጥር 3 ላይ ምህረትና እውነት ካንተ አይራቁ በአንገትህ እሰራቸው በልብህም ጽላት ጻፋቸው ይላል። ስለዚህ አንገት ላይ ስለሚቀመጡ ጌጦች ስናስብ ስንመለከት ይህ ማለት እውነትና ምህረትን ማለትም በሰው ዘንድ እንዲታይልና እንዲገለጥ የምንፈልጋቸው ነገሮች እንደሆኑ። ፍንጭ ይሰጣል። በዛ ሰው ውስጥ ትልቅ ቦታ እንዳለህና ውድ ጊዜውን እየሰጠህ ወይም እንደሚሰጥህ ያመለክታል። አርቲፊሻል ሀብል ከሆነ ደግሞ ከአንገት በላይ የሆነ ቅርበት በማስመሰል እንደሚወድህ ጊዜውን ሰው የአንገት ሀብል ሲሰጥህ በህልም ካየ ያ የአንገት ሀብል የሰጠ ሰው ለአንተ ትልቅ ቦታ እንዳለው ለአንተ ትልቅ ስፍራ እንዳለው ይህም ሰው ጊዜውን እንደሚሰጥህ ልቡን እንደሚሰጥህ ዋጋ የሚሰጠውን ነገር ለአንተ አሳልፎ እንደሚሰጥህ የሚያመለክት ፍንጭ የሚሰጥ ሕልም ነው። አርቲፊሻል የአንገት ሀብል ደግሞ ስጦታ የሚሰጥ ከሆነ ያ ሰው ስጦታ የሰጠ ይህን አርቲፊሻል ሀብል የሰጠ ሰው ከአንገት በላይ የሆነ ትክክለኛ ያልሆነ ማንነት ወይንም ከአንገት በላይ የሆነ ቅርበት ሳይወድህ እንደሚወድህ መናገሩን ሳያስብልህ አስብሃለሁ ማለቱን ሳይጸልይልህ እጸልይልሃለሁ ማለቱን ያልሆነውን ሆኛለሁ ማለትን ያመለክታል። ምክንያቱም ሀብሉ አርቲፊሻል ስለሆነ። ሎጥም ከአብርሃም በተለየ ጊዜ የእግዚአብሔር ድምፅ ወደ አብርሃም መጣ ብሎ ይናገራል። የእግዚአብሔር ጸጋ ይብዛላችሁ። ቀጣይ ይህንን ቪዲዮ እንድትመለከቱ እጋብዛችኋለሁ። እግዚአብሔር በነገር ሁሉ ከእናንተ ጋር ይሆን።